በአፄ ምኒልክና በእንግሊዝ መንግሥት መካከል በ1902 በተፈርመውል ጋምቤላም በእንግሊዝ እጅ እንደሚቆይ ነገር ግን እንግሊዝ ሱዳንን በለቀቀችው ወቅት ጋምቤላም ለኢትዮጵያ እንደሚመለስ የሚገልጽ ስምምነት ነበረ። ንጉሥ ቀዳማዊ ኃይለሥላሴና አክሊሉ ሀብተወልድ በ1954 እንግሊዝን በኦፊሰል ሲጎበኙ ለውጭ ጉዳይ ሚኒስትሩ አንቶኒ ኤደን አንድ ጥያቄ ያቀርባሉ። ሱዳን በቅርቡ ነጻ ሀገር መሆኑ አይቀርም፣ ስለዚህም በ1902 በተዋዋለው መሰረት አሁኑኑ የኢትዮጵያ አካል የሆነውን ጋምቤላን አስረክቡን የሚል ጥያቄን አቀረቡ። የእንግሊዝ የውጭ ጉዳይ ሚኒስትር አንቶኒ ኤደን በበኩላቸውም የሱዳን ነጻነት ገና ነው፣ ቢያንስ ሁለትና ሶስት ዓመታትን ይወስዳል። በውሉ መሰረት ግን ሱዳንን እስክንለቅ ድረስ ጋምቤላ ግዛታችን ሆኖ ይቀጥላል አሉ። አክሊሉ ኃብተወልድ መልሰውን ሱዳን ነፃ መንግስት እስኪሆን ጠብቁ ማለት ኋላ ላይ እናንተ ድንገት ለቃችሁ ብትወጡ ሱዳኖች ጋምቤላን አስረክቡን በማለት ጥል አንፈልግም፣ አሁኑኑ መልሱልን፤ በሚል ክርክሩ እየጠነከረ ሄደም። እንግዲያውስ አሉ አንቶኒ ኤደን የእንግሊዝ የውጭ ጉዳይ ሚኒስትር፣ ሱዳን ነፃ ከመውጣቷ ሶስት ወራት አስቀድምን ጋምቤላን ለኢትዮጵያ እንመልሳለን በሚል ስምምነት ተደርጎም ተለያዩ። የዩጎዝላቪያው መሪ ማሬሻል ቲቶ ወደ ኢትዮጵያ ጉብኝት ለማድረግ በዚህ አጋጣሚ ይመጣሉ። ንጉሥ ቀዳማዊ ኃይለሥላሴና አክሊሉ ሀብተወልድ ማሬሻል ቲቶን ለማስጎብኘት ወደ ምጽዋ አመሩ። ከእንግሊዝ ከተመለሱ ከሦስት ወር በኋላ መሆኑ ነገሩም። ምጽዋ ላይ ያሉ ከእንግሊዝ የሚሰራጭ ራዲዮ ጣቢያ የእንግሊዝ መንግሥት ለሱዳን ነጻነቷን በአምስት ቀናት ውስጥ እንደሚሰጥ የሚያረጋግጥ ዜናን ሲነገር ቀደም ሲል አክሊሉ ሀብተወልድ ለንደን እያሉ በእንግሊዝ የውጭ ጉዳይ ሚኒስትር አንቶኒ ኤደን በኩል በሁለትና ሦስት ዓመታት በኋላ ነው ሱዳን ነጻ የምትወጣ የሚለው ሐሰተኛ መረጃ መሆኑን ይገነዘባሉ። እንግሊዝ ጋምቤላን ለኢትዮጵያ ሳታስረክብ ሱዳንን ጥላ ከወጣች የኢትዮጵያና የሱዳን ዕጣ ፈንታ ከእንግዲህ ግጭት እንደሚሆን ግልጽ እየሆነ መጣ። የምጽዋ ጉብኝታቸው ንጉሱን በማስፈቀድ አቋርጦ የተመለሱት አክሊሉ ሀብተወልድ በአዲስ አበባ የሚገኘውን የእንግሊዝ አምባሳደርም ዳግላስ በስክን ቢሯቸው ድረስ በመጥራት የዲፕሎማሲ ኖት ይጸቷቸዋል። ይህ የዲፕሎማሲ ኖት ወይም ማስታወሻም በ1902 ውል መሠረት እንግሊዞች ጋምቤላን የሚይዙት ሱዳን እስካለው ድረስ ብቻ ነው የሚል ነው። አሁን በድንገት ሱዳን ስለለቀቃችሁ በውሉና ከሱዳን ጋር በተስማማ ነው መሠረት ሰኞ ዕለት የኢትዮጵያ መንግሥት ጋምቤላን ሙሉ በሙሉ ይይዛል የሚል ነበር። የእንግሊዙ አምባሳደር ዳግላስ በስክህን አልተቀበሉም። እጅግ ተበሳጩ። ለመንግስቴ ነው የሚል ምላሽንም ወዲያው ሰጡም። አክሎ አብተወልድ በዚያን ዕለት ካይሮ ለሚገኙት የኢትዮጵያ ጉዳይ ፈጻሚም አቶ መለስ አንዶም በተመሳሳይ ለሱዳኖች ይህ መልእክት እንዲደርሳቸው የሚከተለውን ደብዳቤ በቴሌግራም ወዲያውኑ ይልካሉ። ከኢትዮጵያም ለነፃነታችሁ ጥልቅና መልካም ምኞትን እንገልጻለን። ወደፊትም ከሱዳን በወንድማማችነት መንፈስ አብረን እንሰራለን። ጋምቤላ በቅኝ ግዢዎች በኃይል ተይዞብን የነበረ የኢትዮጵያ ግዛት በመሆኑም ሰኞ ዕለት ሙሉ በሙሉ እንቆጣጠረዋለን። ነገር ግን የሱዳን ቆንስላና ቢሮዎችና እቃዎቻችሁን አንነካም፣ ለጊዜው ሊቆይ ይችላል የሚል ነበረም። ሱዳኖች በወቅቱ ጋምቤላ ቀርቶ ሌላም ቢወሰድ ጆሯቸው የማይሰማበት የነፃነት ደስታ ላይ ስለነበሩም ከምስጋና ኢትዮጵያ ጋምቤላን የምታደርገውን ነገር ሁሉ በምትፈጽማቸው ነገሮች ሁሉ እንስማማለን የሚል ምላሽ ሰጡም። ሰኞ ደረሰም። የኢትዮጵያም የፖሊስ ኃይል ጋምቤላ ከተማ ገብቶም ባንዲራውን አውለበለበም፣ አስተዳደሩንም ተቆጣጠረም። ይህ እስኪሆን ሁሉም በሰላማዊ መንገድ ተከናወነም። ከሦስት ወር በኋላ ግን የሱዳን ባለሥልጣን ምንም አደረጉ ምንም አንሰማም፣ አናይም፣ አንናገርም ሲሉ የነበሩ እሳት ለብሰው እሳት ጎርሰው ወደ አዲስ አበባ ይመጣሉ በውጭ ጉዳይ ሚኒስትራቸው ሙስጠፋ ኦስማን እስማኤል የተጠራውን ቡድን ምን ነው ለቅኝ ገዢዎች የፈቀዳችሁትን ጋምቤላን ለእኛ ለጥቁር አፍሪካውያን ለምን ትነፍጉናላችሁ? የሚል ጥያቄን አቀረቡም። ጋምቤላን መልሱልን በማለት ያልተገመተ ያልተጠበቀ ጥያቄ አቀረቡም። ይህ ጥያቄ ሌላኛው የሱዳን ቅኝ ገዢ የነበረችውም ከግብፅ የበጣ መሆኑን አክሊሉ ሀብተወልድ በወቅቱ አልሳቱትም። ለሱዳን ባለሥልጣናት አክሊሉ ሀብተወልድ ከጀርባቸው ያሉትን ሀገራት የተረዱ መሆናቸውን ሳይገልጹም እንግሊዝ በቅኝ ግዛትነት አፍሪካን በሚከፋፍልበት ጊዜም በኃይል የያዙብንን ቦታ አንዱ ጋምቤላ ነው። አሁን ቅኝ ገዢ ሁሉ ነጻ ይውጣ እየተባለ እናንተ እንዴት ሌላ ግዛት ትጠይቃላችሁ? በሚል ይመልሱላቸዋል። ይልቁን የምትወስዱትን እቃና ንብረታቸው ካሉ አሁኑን ውሰዱም። ከዚያ ውጭ ወደኛ ስትመጡ ለመነጋገር የተስማማ ነው በዚህ ጉዳይ ላይ ብቻ በመሆኑ በሌላ አጀንዳ ፕሮሲጀሩ ስለማይፈቅድ አንነጋገርም ሲሉ አክሎ ሀብተወልድ ስብሰባውን ይዘጋሉ። ሱዳንን ት ባለስልጣናት ግን አላስጨረሱም። ስብሰባው ሳይቋረጥ ሳይጠናቀቅ እንዳለም ተጠራርገው ወጡም። በወቅቱም ከአክሎ አብቶወልድ ጋር ኢትዮጵያን በመወከል ብላታ ዳዊትና ምክትል የውጭ ጉዳይ ሚኒስትሩ እንዳልካቸው መኮንን በሱዳኖች ድርጊት ክፉኛ ተደናገጡም። አክሎ አብትወልድ ግን መደናገጥ አይገባም፣ ግድ የለም፣ ረግጠው እንደወጡ ተመልሰው ለምነው ይመጣሉ፣ ይህን እናውቃለን ሲሉ መለሱላቸው። ሱዳኖች ከዚያ በኋላም ለእንግሊዝ፣ ለአሜሪካ አምባሳደሮች እየዞሩ ስሞታቸውን ማቅረብ ቀጠሉ። አክሎ አብትወልድ የሱዳን የውጭ ጉዳይ ሚኒስትር ሙስጠፋ ኦስማን እስማኤልን ለብቻው ጠርቼ ባመነጋገር ሀሳቡን አስቀይራለሁ በሚል ተነሱና የሱዳኑ የውጭ ጉዳይ ሚኒስትር ወደ ቢሮአቸው በግል ይጠሩታል። የሱዳን የውጭ ጉዳይ ሚኒስትር የነበረው ሙስጠፋ ኦስማን እስማኤልም ከአክሊሉ ሀብተወልድ ጋር ረዘም ላለ ጊዜ ውይይት አደረገም። በግል ነው ተባለ። ከሱዳንም ከኢትዮጵያም ሌላ አካል አልነበረም። የሱዳን የውጭ ጉዳይ ሚኒስትር ከአክሊሉ ሀብተወልድ ጋር የነበረው ስብሰባ ሲጠናቀቅ ቃሉን ሳይተነፍስ ከዚያ ሁሉ ቆጣውና ማን አለብኝነቱ ተመልሶ ጋምቤላን ለኢትዮጵያ ለማስረከብ የሚያስችሉን ስምምነት በመፈረም ከዚያ ቀን በኋላ የጋምቤላን ጉዳይ ያነሳ ውሾ ይሁን እንደተባለው አንድም የሱዳን ባለስልጣን ሳይናገር ጉዳዩም ተዘጋም። የተወደዳችሁ የፕሮግራማችን አድማጮችና ተመልካቾች፣ ይህን ዝግጅት በዚህ እየቋጨን በቀጣዩ ዝግጅታችን ግን ጅቡቲ የኢትዮጵያ አካልና ዋና መውጫ በር ታሪካዊ ማንነቷና ከኢትዮጵያ ጋር ስለነበራት ታሪካዊ ግንኙነት መለስ ብለን እንቃኘዋለን። ጅቡቲን ኢትዮጵያ ብቻ ሳትሆን ሶማሊያም ግዛቴ ናት በሚል ሰፊ ምኞት፣ ሰፊ ክርክር፣ ሰፊ ውዝግብም እንደነበረ ሰነዶች ያስረዳሉ። በአፍሪካ አንድነት ድርጅት፣ በተባበሩ መንግስታት ድርጅት ስለ ኢትዮጵያና ጅቡቲ የነበረውን ሙግትም እንዲሁ ዘንላችሁ እንመለሳለን። ብዙዎቻችን ጅቡቲን ከርቀት ስናያት የኢትዮጵያ አካል ስለመሆኗና እንዴት ከኢትዮጵያ ጅ እንደወጣችም እንዲሁ በዝርዝር እንመለከተዋለን። ዝግጅታችንን ከወደዳችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን አካል እንድትሆኑ በአክብሮት ስንጋብዛችኋለን። መልካም ጊዜም